በዛሬ ትምህርታችን ወይም ቪዲዮያችን ደግሞ የተለያዩ የእንግሊዝኛ ረፍተ ነገሮችን እንዴት በቀላል መንገድ ማንበብ እና መተርጎም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ በዛሬ ትምህርታችን ወይም ቪዲዮያችን የ22 ቀን ቪዲዮ ወይም ደግሞ 22ተኛውን ቪዲዮ ነው የምንማማረው። ሰው ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። እንዲሁም ደግሞ ቪዲዮውን ተመልክታችሁ ጠቃሚ ሆኖ ካገኛችሁት ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች እንዲደርስ እንድታደርጉልን ሪከመንድ እያደረጉ ወደ ትምህርቱ እንሄዳለን። ኦኬ፣ ወደ ትምህርቱ ስሄድ የመጀመሪያው የእንግሊዝኛ ረፍተ ነገር ምን ይላል፣ እንዴት በቀላሉ ይነበባል ወደሚለው ስንሄድ ከመጀመሪያው ቃል ስንጀምር የመጀመሪያውን ቀድሞ የመጣው ምን ነው? ተነባቢ ነው። ከዛ አናባቢ ተነባቢ ሆኖ የመጣ ስለዚህ፣ በዚህን ጊዜ እንዴት እናነባዋለን? ጂኦዲ ሁሌም ምን ተብሎ ይነበባል? እንደ ጎ ሳይሆን እንደ ጋ እናነባዋለን። ጂኦ ጋ የሚል ድምፅ አለው። ስለዚህ ጂኦን ጋ እንላለን። ከዛ ዲን እንደ ድ ማንበብ ነው። ስለዚህ በአንድ ላይ ጋ ድ ጋድ ጋድ። ኦኬ። ኦ አብዛኛውን ጊዜ እንደ ኦ ነው የሚነበብ፣ ግን ከዚህ ጋር በተለየ መንገድ በእንደዚህን አይነት መንገድ ሲመጣ ጂኦን ምን ብለን ነው የምናነባዋልኳችሁ እንደ ጋ ዲን እንደ ድ ስለዚህ ምን ብለን አነበብ ነው ጋ ድ ጋድ ጋድ ብለን ማንበብ ቻልን ማለት ነው ኦኬ ወደዚህኛው ስንሄድ ቢን እንደ ብ ማንበብ ኦኬ ኤልኢ እንደ ሌ ኤስ ኤስ በአንድ ላይ እንደ ስ ሰው በአንድ ላይ ሙሉ ሲነበብ ብ ሌ ስ ብሌስ ብሌስ ኦኬ ከዛ ይህስ ምን ተብሎ ይነበባል ዋይ ለብቻዋ ቀድማ ስትመጣ እንደ ይ ማንበብ። ኦና ይውን ደግሞ በአንድ ላይ ው ብለን ማንበብ ስለዚህ በንድ ላይ ይ ው ይው ይው። ኦኬ ሙሉን ስናነበው ጋድ ፕሌስ ዩ ጋድ ፕሌስ ዩ ምን ማለት ነው? ፈጣሪ ይባርክህ ወይም ፈጣሪ ይባርክሽ ለማለት ስንፈልግ በዚህን አይነት መንገድ መግለጽ እንችላለን። ኦኬ ወደ ሁለተኛው ስንሄድ ኦኬ ከዚህ ጋር ዲኦን በቀላሉ ምን ብለን ማንበብ ነው? ዶ ብለን ነው የምናነበው። ኤንን እንደን፣ ቲን እንደት። ስለዚህ በአንድ ላይ አገጣጥመን ስናነበው ዶ ን ት ዶንት፣ ዶንት። ኦኬ ይስ ምን ይላል? ዲ አይ ምን ተብሎ ይነበባል? እንደ ዲ እናነበዋለን ወይም ደግሞ ዲ የሚል ድምፅ አለው። ኦኬ ኤስን እንደስ፣ እሺ ቲዩን እንደተ፣ አርን እንደ ር? ቢን እንደ ብ፣ ሙሉ ስናነበው ዲ ስ ተ ር ብ ዲስተርፕ፣ ዲስተርፕ። ኦኬ ከዛ ኤምኢን ሚ ብለን ማንበብ፣ ሙሉ ሲነበብ ዶንት ዲስተርፕ ሚ፣ ዶንት ዲስተርፕ ሚ። ምን ማለት ነው? አትረብሸኝ ወይም ደግሞ አትረብሽኝ ማለት እንችላለን ለሁለቱም መጠቀም ይቻላል። ኦኬ ወደሚቀጥለው ስንሄድ አይን አይ እንላለን። ኦኬ። ከዛ ኤኤም አም ተብሎ ይነበባል። ኦኬ። ይስ ምን ይላል? ደብሊዩ ኦ እንደ ኦ አርን እንደ ር ኤንን እንደ ን በአንድ ላይ ስናነበው ኦ ር ን ኦርን ኦርን። ኦኬ። ከዛ ኦ ዩ ቲ ሁሌም እንደዚህ ነው ሲመጣ ምን ብለን እናነበዋለን? አውት አውት። ኦን አ ብለን አነበብን ማለት ነው። ስለዚህ በአንድ ላይ ሲነበብ አይ አም ኦርን አውት አይ አም ኦር ናውት ምን ማለት ነው? አለቀብኝ ወይም ደግሞ ጨረስኩ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ደብሊው ኤች ኤ ቲ ምን ብለን ነው የምናነበው? ሁሌም በእንደዚህን አይነት መንገድ ሲመጣ ዋት ብለን እናነበዋለን። ወይም ደግሞ ዋት የሚል ድምፅ አለው። ኦኬ ወደዚህኛው ስንሄድ፣ ኤች ኤን እንደ ሀ ፒፒ በአንድ ላይ እንደ ፕ፣ ኢ ሳይለንት ነች ወይም ደግሞ ራሱን የቻለ ድምፅ የላትም። ይህንን እንደን በአንድ ላይ ሀ ፕ ን ሀፕን ሀፕን፣ ሙሉ ሲነበብ ዋት ሀፕን ዋት ሀፕን። ምን ማለት ነው? ምን ተፈጠረ እንደ ማለት ነው። ኦኬ፣ ወደ የሚቀጥለው ስንሄድ የሚቀጥለው ምን ይላል? ኤፍ ኦን ፎ ብለና ነባለው፣ ወይም ደግሞ እንደ ፎ ይነበባል። አር እንደር፣ ጂአይ እንደጊ፣ ቪ ቪ ብለን ማንበብ ከዛ ኢ ሳይለንት ነች ማለት ነው። ወይም ደግሞ ራሱን የቻለ ድምፅ የላትም። ስለዚህ ባን ላይ ስናነበው ፎር ፎ ር ጊቭ ፎርጊቭ ፎርጊቭ። ከዛ ኤሚን ሚ ብለን ማንበብ፣ ሙሉ ሲነበብ ፎርጊቭ ሚ ፎርጊቭ ሚ። ምን ማለት ነው? ይቅርበለኝ እንደማለት ነው። ኦኬ። ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ኢት እንላለን። ከዛ ኢዝ ኢት ኢዝ እንልና ኢስ ምን ይላል? ኢን ኢ ብለን ማንበብ። ኦኬ፣ ኤክስን ክስ ብለን እናነባለን። ኦኬ፣ ከዛ ፒ ኢን እንደ ፒ፣ ኤንን እንደ ን፣ ኤስ አይን እንደ ሲ፣ ቪን እንደ ቭ፣ የመጨረሻዋ ኢ ራሱን የቻለ ድምፅ የላትም ወይም ደግሞ ሳይለንት ነች። በአንድ ላይ ኤክስ ፔን ሲ ቭ፣ ኤክስፔንሲቭ፣ ኤክስፔንሲቭ። በአንድ ላይ ኢት ኢዝ ኤክስፔንሲቭ ምን ማለት ነው? ውድ ነው እንደ ማለት ነው። ኦኬ ኢስ ምን ይላል? ወደዚኛው ስንሄድ በተመሳሳይ ጂ አይን ጊቭ ለእናነባለን ቪን እንደ ቭ ኢ ሳይለንት ነች። በአንድ ላይ ጊቭ ጊቭ ጊቭ። ከዛ አይቲን ኢት እንላለን። ወደዚኛው ስንሄድ ቲ አይን እንደ ታይ ኤምን እንደ ምን ኢ ሳይለንት ነች። ሶ በአንድ ላይ ታይ እም ታይም ሙሉ ሲነበብ ጊቭ ኢት ታይም ጊቭ ኢት ታይም ምን ማለት ነው? ጊዜ ስጠኝ እንደ ማለት ነው። ኦኬ ይህም በዚህ ካየን ወደ የሚቀጥለው ስንሄድ የሚቀጥለው ስ ምን ይላል? ቢኢ በአንድ ላይ ምን ተብሎ ይነበባል? እንደ ብ ማንበብ ብ እንላለን። ኤልአይ ሊ እንላለን። ከዛ ኢን እናልፍና ቪን እንደ ብ ከዚያ የመጨረሻዋን ኢ መተው ምክንያቱም ራሳቸውን የቻለ ድምፅ ስለሌላቸው ስናነብ ማለት ነው። ስለዚህ በአንድ ላይ ብ ሊ ቭ ብሊቭ ብሊቭ። ከዛ ኤምኢን ሚ እንላለን። ሙሉ ሲነበብ ብሊቭ ሚ ብሊቭ ሚ ምን ማለት ነው? እመነኝ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ሲኤን እንደ ካ፣ ኤልን እንደ ል፣ ኤምን እንደ ም በአንድ ላይ ክላ ም ክላም ክላም። ኦኬ ከዛ ምን ብለን እናነባዋለን? ዲኦን ዳ ብለን እናነባለን። ደብሊውን እንደው ኤንን እንደ ን በአንድ ላይ ዳ ዌ ን ዳውን። ሙሉ ሲነበብ ክላም ዳውን፣ ክላም ዳውን፣ ተረጋጋ እንደ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኢት ኢዝ እንላለን። ኦኬ ከዛ ሲኤች ምን ተብሎ ይነበባል? ቺ የሚል ድምፅ አለው ከዛ ኤን እናልፍና ፒን ፕ ብለን እናነባለን። በአንድ ላይ ስናነባው ቺ ፕ ችፕ። ሙሉ ሲነበብ ኢት ኢዝ ችፕ፣ ኢትስ ችፕ፣ እርካሽ ነው ማለት ነው። ኦኬ፣ ወደዚኛው ስንሄድ እኛውስ ምን ይላል? ዲኦ ምን ተብሎ ይነበባል? ዶ እንላለን። ኤን ን እንላለን። ቲን ት በአንድ ላይ ዶ ን ት ዶንት። ኦኬ፣ ወደዚኛው ስንሄድ አሪኡ እንደ ራ ኤስኤች እንደ ሺ ባንድ ላይ ራሺ ራሽ ሙሉ ሲነበብ ዶንት ራሽ ዶንት ራሽ አትቸኩል እንደ ማለት ነው። ኦኬ ይስ ምን ይላል? ኤልኦን ሎ ሳይሆን ሉ እንላለን። ኦ ሳይለንት ነች። ኬን እንደ ክ ባንድ ላይ ሎ ክ ሎክ። ኦኬ ከዚያ ይስ ምን ይላል? ኤን አ እንላለን። ኤልአይን ላ ኤል አይን ደግሞ ምን ብለን እናነባለን? ላ እንላለን። ቪን እንደ ቭ ኢ ሳይለንት ነች። በአንድ ላይ እስኪናነባው አ ላይቭ አላይቭ አላይቭ። ሙሉ ሲነበብ ሉክ አላይቭ ምን ማለት ነው? ነቃበል እንደ ማለት ነው። መልካም፣ ወደዚኛው ስነድኛውስ ምን ይላል? ኦኬ ኤል ዩ ምን ብለን እናነበው? እንደ ላ ማንበብ ከዛ ሲ ኬ ዋይ በአንድ ላይ ምን ተብሎ ይነበባል? ኪ ሚል ድምፅ አለው። ሙሉን ስናነበው ላ ኪ ላ ኪ ኦኬ። ከዛ ወይን እንደይ ኦዩን ደግሞ በአንድ ላይ እንደው ማንበብ ሙሉ ሲነበብ ይ ው ዩ ሙሉ ሲነበብ ላኪ ዩ ላኪ ዩ ምን ማለት ነው? ታድለህ ማለት ይሆናል በአማርኛው። ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? አይ አም እንልና ጅኦን እንደጉ ኦ ሳይለንት ነች ዲን እንደድ በአንድ ላይ ጉ ጉድ ብለን እናነባዋለን። ሙሉ ሲነበብ አይ አም ጉድ አይ አም ጉድ መማለት ነው ደህና ነኝ እንደ ማለት ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን ጥሩ ነገር እናገኝበታለን። ቪዲዮ ወይም ትምህርቱ ጠቃሚ ሆኖ ካገኛችሁት ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንድታደርጉልን በድጋሚ ሪከመንድ አደርጋለሁ። እንግዲህ እናንተ ላይክ ሳብስክራይብ ባደረጋችሁ ቁጥር አንደኛ እኛ እንበረታታለን፣ የበለጠ ለእናንተ ይጠቅማቸዋል የምንላቸውን ቪዲዮዎች እየሰራን እይዘን እንቀርባለን። ስለዚህ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ አበረታቱን። የዛሬ ትምህርታችን የቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርቱ ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላም ነው።